ዓለም ሳይፈጠር የነበረውን ለዘላለም የሚኖረውን የእግዚአብሔር አባ ኖሮ እንናገራለን። ከሱ አስቀድሞ የለም፣ ከሱ በኋላ የለም፣ እንደ እርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅ ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዝበት ሳይሰፋ እግዚአብሔር ነበረ። ከጊዜና ከታት አስቀድሞ ከሌሊትና ከመዓልት ከወርና ከዓመታትም ከዝናባትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈ ብኛ ላይ እየታወቀ ቸርነቱን ብዛት እንናገራለን። ዝችለት የሱራፊ ላምሳላቸውና ኢትዮጵያዊ ማኅሌታው ያሬድ ደረፋ። የቅዱስ ካባየ ዲዮን ዘመዶች ወገን ነው። እርሱን በኢትዮጵያ ሀገር ከተነጿ ቤተክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷን አስቀድሞ የክብረ ባር የጌታችን ኢየሱስ ክርስቶስ ሃይማኖት በውስጡ የተሰበከና አምላክን በወለደች በመቤታችን በከበረች ድንግል ማርያም ሲከበረች ናት። ይህም በአባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበል ማጥናት እስከ ብዙ ዘመንም ተሳነው። በአንዲት እለት መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመሙ። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑ ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፍ እኩሌታ ደርሶ ይወድቅ ነበር። እንዲህም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባት ሆይ ይቅር በለኝ፣ ይቅርታ አድርግልኝ፣ እንደወደድከኝ አድርገኝ አለው። መምህሩም ተቀበለው። ከዚህም በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት በአጭር ጊዜ የብሉይና የአዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝኑ ማይነት የለም ነበር፣ በትሁት ቃል እንጂ። እግዚአብሔርም መታሰቢያ ሊያቆምላት በወደደ ጊዜ ከሄዱም ገነት አዕዋፍን ላከለት። እርሱም በሰው አንደበት ተናግረው ወደ ኢየሩሳሌም ሰማያዊት ካሳቸው ጋር አወጡት። በዚያም ሀያ አራቱ ካህናተ ሰማይ የሚያመሰግኑበት ማሕሌታቸውን ተማረ። ወደ አኗኗር ሞድ ምድር በተመለሰ ጊዜ በአክሱም ዳር ውስጥ ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅም ቃል ሀሌሎ ያለ ሀሌሎ ያለ ወልድ ሀሌሎ ያለ መንፈስ ቅዱስ የጽዮንም ደገኛዋ ሰማይም ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳን አሰራራ ለሙሴ ያሳየው አስተማረው አለ። ይችን ምስጋና አርያም ብሎ ጠራት። የቃሉን ድምፅ በሰሙ ጊዜ ንጉሱም ንግስቲቱም በጳጳሳቱም ከአይነት ሁሉ ጋር የመንግስቱ ታላላቆችና ህዝቡ ሁሉ ወደ እርሱ ሩጥ ሯጡ ሲሰሙትም አሉ። ከዚህም በኋላ ከአመት እስከ አመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበትም እንዲሁ በመላእክት ባህል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም ባህል የሚሆን አድርጎ በሶስቱ ዜማ ሰራ። ይኸውም ዕዝል ግዕዝና አራራይ ነው። የሰው ንግግር የእዋፍ እንስሳትና የአራዊት ጨዋታ ከዚህ ከሶስት ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሱ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱ ያሬድን ድምፅ እንዳያወጣ ልቡ ተመስጦ የብረት ዘንጉን በያሬዱ እግር ላይ ተከለው። ከእርሱም ደምናው ፈሰሰ። ያሬድ ማኅሌቱን እስከሚፈጽም አልተሰማውም። ንጉሱ አይቶ ደነገጠ። በትሩንም ከእግር ላይ ነቀለ። ስለ ፈሰሰው ደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድ ልም ላትቀለቅለኝ ይመለልኛለው ንጉስም በማለለ ጊዜ ወደ ገዳም እጅ መነኩስ ዘንድ አሰናብተኛለሁ። ንጉስም ሰምቶ ከመኳንንቱ ጋር እጅግ አዘነ። ጠከዘም እንዳይከለክለው ማያለውን ፈራ። እያዘነ ማሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆመ። ፈጽሞም የከበርሽና የተመዘገንሽ ከፍ ከፍ የሚያልሽ በብርሃን መውጫ ሕይወት ማዕረግ የሆንሽ የሚለው ምስጋና እስከ መጨረሻው በተናገረ ጊዜ አንድ ያክል ክንዲህ ያክል ከምድር ከፋለ። ከዚህም በኋላ በሰሜን ሀገር ሂዶ በጾም በጸሎት ተወስኖ ስጋውን እጅግ እያደካ መኖረን፣ ገድሉንም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን።